ህግ ስልጣን ባለው አካል የተደነገገ የተግባር ወይም የምግባር ደንብና በዜጎች የዕለት ተዕለት እንቅስቃሴ ላይ አስገዳጅነት ያለው ሰነድ ነው። ህግ በአንድ አገር የሰላም የግለሰቦችን መብት መጠበቅ የማህበራዊ ፍትህን የማስፈንና ስርዓት ያለው ማህበራዊ ለውጥ እንዲኖር ለማድረግም ያገለግላል። ህግ ስልጣን ባለው የህግ አውጭ አካል ወጥቶ ከጸደቀበት ቀን ጀምሮ በአንዲት ሀገር ላይ ተፈጻሚ ይሆናል። ዜጎች እነዚህን ህጎች የማወቅ ግዴታ ያለባቸው ሲሆን መንግስትም ዜጎች ህግጋቱን በተለያዩ መንገዶች እንዲያውቁ ማድረግ ይጠበቅበታል። ህግ ስንል የምንጠቅሰው ህገ መንግስቱን ሊሆን ይችላል፣ አዋጅ ሊሆን ይችላል፣ ደንብ ሊሆን ይችላል፣ መመሪያ ሊሆን ይችላል። ሌላኛው ብዙ ሰው ግንዛቤ የሌለው የህግ አፈጻጸምን ለመከታተል ወይ ደግሞ የፖሊሲ አቋም ለመያዝ አንዳንድ ጊዜ ስልጣን ያለው አካል በሰርኩላል ደብዳቤ ያወጣል ማለት ነው። ዜጎች የሀገሪቱን ህግ ተላልፈው በሚገኙበት ወቅት እንደ ጥፋታቸው ተጠያቂ ይሆናሉ። ታዲያ ህጉን ባለማወቂ ነው ጥፋቱን የፈጸምኩት ቢሉ እንኳን ከተጠያቂነት አይድኑ። በኢትዮጵያ ህግን አለማወቅ ወይም የህግ ስህተት ከተጠያቂነት እንደማያድን በወንጀል ህጉ አንቀጽ 81 ስር ተደንግጓል። እንዲሁም በፍታቤር ህግ አንቀጽ 235 ህዝባር 1ና 2 ስር አንድ ሰው በህጉ ላይ በትክክል የተገለጸውን ድንጋጌ ልዩ ደንብና ስርዓት የጣሰ እንደሆነ ጥፋተኛ እንደሆነና ህግን አለማወቅ ይቅርታ ሊያስገኝ የማይችል መሆኑም ተደንግጎ ይገኛል። ለመሆኑ ህግን አለማወቅ ከተጠያቂነት አያድንም የሚለው የህግ መርህ መሰረቱ ምንድን ነው? ህግን አለማወቅ ከተጠያቂነት አያድንም የሚለው መርህ ዓለም አቀፍ መርህ ነው። በኢትዮጵያም የህግ ስርዓት ውስጥ ያለ መርህ ነው በወንጀል ህጋችንም ሆነ በሌሎች ህጎቻችን አለ። ያ ማለት አንድ ሰው ጥፋትን አድርጎ ወይ ደግሞ ህግን ተላልፎ በተገኘ ሰዓት ህግን አለማወቁ ከተጠያቂነት አያድነውም ነው ማለት ነው። አይ እኔ ይህንን ያደረኩት ባለማወቅ፣ ግንዛቤ እንዲህ አይነት የሚከለክል ህግ መኖሩን መኖሩን ባለማወቅ ነው እና ተጠያቂ ልሆን አይችልም የሚል አልችልም የሚል መከላከያ ማቅረብ ማስተባበያ ማቅረብ አይችልም ማለት ነው። ማንኛውም ዜጋ የሆነ ህግ ሲወጣ በነጋሪት ጋዜጣ ከወጣ ያውቀዋል ተብሎ ነው የሚገመተው። ዜጎች ህግ ያውቃሉ ተብሎ ነው የሚጠበቀው። ስለዚህ በሆነ መልኩ አላወኩምና ስላላወኩ ይቅርታ ሊደረግን ይገባል ሊል አይችልም። እንግዲህ ይህንን ባናደርግ ባይደረግ አገሮችን ባያደርጉ አብዛኛው ሰው ህግን አላውቅም እያለ ኮምፕሮማይዝ ያደርገዋል። ያንን ማለት ቻለንጅ ሊያደርገው ይችላል። ይሄ ቻለንጅ በሚደረግበት ጊዜ የሎ ኤንድ ኦርደር የህግ ስርዓት ሊፋለስ ይችላል። ስለዚህ በነጋሪት ጋዜጣ ህግ ከወጣ በኋላ ማንኛውም ዜጋ ህጉን አላቀውም ብሎ የይቅርታ ሩም ሊያገኝ አይችልም። የህግ መተላለፍ በሀገርና በዜጎች ላይ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ቀውሶችን ያስከትላል። የሀገር ኢኮኖሚያዊ እድገት መሰረት ከሆኑ ጉዳዮች አንዱ ከግብር የሚሰበሰበው ገቢ ነው። ግብር ከህገ መንግስቱ የተቀዱ አዋጆችን መሰረት በማድረግ የሚሰበሰበው በህግ ነው። በጣም በርካታ የታክስ አይነቶች አሉ። እነዚህን ታክሶች ለማስተዳደር የተለያዩ አዋጆች አሉ። የኢንካም ታክስ ወይም የገቢ ግብር አዋጅ፣ የገቢ ግብር ታክስ የምንለው አንዱ ክፍል ነው። በጣም ከፍተኛ ታክስ የሚሰበሰብበት ሁለተኛው የተጨማሪ እሴት ታክስ እንዲሁም የተርኖቨር ታክስ የምና ሌሎችም በርካታ የሆኑ ታክሶች አሉ። እነዚህን ታክሶች በተለያየ መልክ በተለያየ ጊዜ አዋጆች ወጥተው ስራ ላይ እያሉ ናቸው እና ምናልባት ይህንን የሚያስተዳደር ደግሞ የታክስ አስተዳደር አዋጅ የምንለዋለ አስተዳደራዊ ፓርቱን አስተዳደራዊ ክፍሉን ሁሉንም የታክስ ህጎች ለማስተዳደር የወጣ ህግ ነው። ማንኛውም ታክስ የሚከፈልበት ገቢ የሚያገኝ ሰው ላይ በህጎች በተቀመጠው ስርዓት ገንዘብ ለመንግስት አገልግሎት ለሀገር ልማት የሚውሉ ነገሮችን የመሰብሰብ ስርዓት ነው። ስለዚህ ይሄንን ስርዓት የምናስተዳድርበት የህግ ሰነድ ለመፈጸምም ሆነ ለማስፈጸም የምናስተዳድርበት የህግ ሰነድ የታክስ ህጎች ብለን እናያለን ማለት ነው። በግብር ከፋይነት መመዝገብ፣ የሂሳብ መገለጫዎችን በተሟላ ሁኔታ ማቅረብ፣ የግብር ግዴታን ጊዜውን ጠብቆ መክፈልና በሕጉ መሠረት የተጣሉ ግዴታዎችን በፈቃደኝነት መወጣት የታክስ ሕግ ተገዥነት መገለጫ ነው። የሕግ ተገዥነት ተቃሉ እንደምንረዳው የተቀመጡ አዋጆችን፣ ደንቦችን፣ ግዴታዎችን በፍቃደኝነት በመስማማት ኃላፊነትን መወጣት ማለት ነው። ማንኛውም የግብር ከፋይ የራሱ የሆነ መብትና ግዴታዎች አሉት። እነዛ መብትና ግዴታዎቹን አውቆ መብቱን መጠየቅ እንዲችል ግዴታውን ደግሞ መወጣት እንዲችል እና የሁለቱም የግብር ከፋይ ሰብሳቢ አካሉ ከፋዩ አንድ ስቴክ ሆልደርስ ስለሆኑ ያንን የሚወጡበት ነገሮች የማመቻቸት ማለት ነው ብዬ ነው ማስበው። ግብር ከፋዩ ማህበረሰብ ስለ ታክስ ጥቅም ስለ ታክስ ህጎችና መመሪያዎች ያለው ግንዛቤ አናሳ ከመሆኑ አሊያም ግብርን በፈቃደኝነት ለመክፈል ፍላጎት ከማጣት የተነሳ የሚጣሉበትን የግብር ግዴታዎች ተፈጻሚ ሳያደርግ ይቀራል። በሰፊው የሚታመንበት የአዋጅና ደንብ ከመብዛት አንጻር በቂ ግንዛቤ አለመኖር አንዱ ነው። ሌላው ትኩረትና ቸልተኝነት ዝም ብለው በፎክስ አለማድረግ ለታክስ ያላቸው አመለካከት ዝቅተኛ ስለሆነ ማለት ነው። ይህን አላግባ መበልጸግም የሚፈልጉ ግብር ከፋዮች አሉ። በጥናት እንደታየው ያው ለታክስ ያለው አመለካከት እንዲሁም በታዳጊ ሀገራት ላይ ዝቅተኛ ነው። ትምህርት ስርዓት ውስጥ ታቅፎ ያንን እንዲያገኝ ይደረጋል። እንደዚሁም ታክስ ከቦታ ቦታ ከተለያዩ ጊዜዎች የተለያዩ ነገሮች ሊገጥሙ ስለሚችሉ እያንዳንዱ ቅርንጫፍ ጽህፈት ቤት ላይ የታክስ ትምህርት መዋቅር ተቀምጦ ግብር ከፋዩ የሚገጥመውን ማንኛውንም ግር ያሉ ነገሮች ጥያቄ የሚያቀርብበት የስትራክቸር ሁኔታ ተፈጥሮ እዛም ሄዶ እንዲያውቅ ይደረጋል ማለት ነው። ግብር ከፋዮች የታክስ ህጎችን፣ ደንቦችን፣ መመሪያዎችን እና መርሆችን ጥሰው ሲገኙ ወይም የሚጠበቅባቸውን ግዴታ ካልተወጡ ባለስልጣን መስሪያ ቤቱ አስተማሪ የሆነ እርምጃ እንደሚወስድባቸው በታክስ አስተዳደር አዋጅ ቁጥር 983 ህዝባር 2008 ላይ ተደንግጓል። እንደ ሌሎች ሁሉ ህግን አለማወቅ ከተጠያቂነት አያድንም የሚለው መርህ በታክስ ህጎች ላይም ተግባራዊ ይሆናል። አንድ የታክስ ህግ ሲወጣ በመጀመሪያ በነጋሪት ጋዜጣ ነው የሚወጣው። ስለዚህ በዛ ታትሞ ከወጣበት ጊዜ ጀምሮ ሁሉም ማህበረሰብ በተለይ በሀገራችን ታክስ የሚከፈልበትን ገቢ ያገኛል የሚል ሰው ያንን ወስዶ የመረዳት የማየት ኃላፊነቶችን ያስቀምጣል ማለት ነው። ስለዚህ እሱን ሳያደርግ ቢቀር ህጎቹ ላይ የተቀመጡ አስተዳደራዊ ውጤቶች አሏቸው ማለት ነው። ለምሳሌ አንድ ሰው ማስታወቅ አለበት ወይም መመዝገብ አለበት ተብሎ ካልተመዘገበ ወይም ካላስታወቀ ያንን ባለማድረግ የተቀመጡ አስተዳደራዊ ውጤቶች አሉት። ይሄ በሁለት ይከፈላል፣ አስተዳደራዊ ቅጣቶችና የወንጀል ቅጣቶች የሚባሉ ያ ስራ ያንን ህግ የተጣሰው ወይም የተሰራው በአስተዳደራዊ ሂደት ብቻ ከሆነ በአስተዳደራዊ ቅጣቶች ወይም ውጤቶች ይቆማል። ነገር ግን ያንን ስራ የተሰራው ሆነ ብሎ ታክስን ለማጭበርበር፣ ለማሸሽ፣ አለመክፈል መሆኑ ሲደረስበት ደግሞ የወንጀል ቅጣቶችን ጭምር ያስከትላል። አንድ የመኖሪያ ቤት አፓርትመንት የሚያከራይ ግለሰብ ከአከራይቶ ከሚያገኘው ግብር ገቢ የገቢ ግብር መክፈል አለበት። ተጠያቂነት ሲመጣ የአፓርትመንት ኪራይ የገቢ ግብር እንደሚከፈልበት አላውቅም ነበረ የሚል ማስተባበያ ሊያቀርብ አይችልም። ሕጎቹ በወጡ ጊዜ ለታክስ ከፋዩ ለሌላው ማህበረሰብ የሕጎቹ ዝርዝር አፈጻጸም፣ የሕጎቹ አላማ፣ የታክሱ አላማ፣ ታክሱን የሚከፍልበትን አላማ ደግሞ ህጉን ባወቀ ቁጥር የራሱን መብት ሊከላከል የሚችል ስለሆነ በዝርዝር ማወቅ አለበት። በዝርዝር ማስተማር ያስፈልጋል። ትልቁ የገቢዎች ሚኒስቴርም ሆነ የሌሎች ቅርንጫፍ ጽህፈት ቤቶች በየ በየደረጃው ያሉ የገቢዎች ቢሮ አላማ ገቢ መሰብሰብ ነው እንጂ ዜጎች ተጠያቂ እንዲሆኑ ፍርድ ቤት እንዲቆሙ አይደለም። ዋናው አላማው ያ ከሆነ መንግስት በራሱ በኩል የገቢዎች ሚኒስቴር በራሱ በኩል የሚወጡ ህጎችን ለዜጎች ተደራሽ ማድረግ መቻል አለበት። አለማወቅ ተጠያቂነት አያድንም። ግን አንዳንድ ጊዜ ኮንቴክስቱዋል የሆኑ ነገሮችን መገንዘብ፣ ለምሳሌ አዳዲስ ድርጅቶች ገና ወደ ማርኬቱ የሚመጡት አለማወቆች ሊኖሩ ይችላሉ። ና ያው ቶለራንስን ቢኖር ጀስት ህግ ነው ህግ ነው ተብሎ ባይኖርና ለክሰብ ኖሮ ለማስተማር ቢጠቀም የአድራሻ ለውጥን ለግብር ሰብሳቢው አካል የማሳወቅ ግዴታቸውን ባለመወጣታቸው የተላለፈባቸው ቅጣት አስተምሯቸው ማለፉን ያካፈሉን ግብር ከፋይ ህግን አለማወቅ ከተጠያቂነት አያድንም ይላሉ። የአዲስ አበባ ከተማ የክፍለ ከተማ አደረጃጀት ለውጥ ባደረገ ጊዜ የተለያዩ መሸጋሸጎች ተደርገው ነበርና በዛ ሽግሽግ ውስጥ የኛ ድርጅት ካለበትን የንፋስ ስልክ ላፍቶ ወደ ልደታ ተቀይሯል አድራሻው ለውጥ ተደርጓልና ለኢንቨስቲጌሽን የገቢ ጽህፈት ቤት ሰራተኞች በሚዞሩበት ጊዜ የአድራሻ ለውጥ፣ አድራሻችሁ ልክ አይደለም የሚል ነገር ከካሽ ሬጅስተር ማሽን ሌጀር እንድናወጣ ተደርጎ፣ አድራሻችሁ ልክ አይደለም የሚል ኢሹ ተነሳ። እኛ አድራሻ ለውጥ ስላላደረግን ነው ያላሳወቅ ነው የሚል እንትኖች ተነሳ እና የአድራሻ ለውጥ ባለማሳወቅ የሚል ፔናልቲ ተወስኖብናል እና እንደዚህ አይነት ግንዛቤ መፍጠር በእኛ ባንቀይርም የአደረጃጀት ለውጦች ላይ የሚፈጠሩ ለውጦችን ማሳወቅ እንደነበረብን አናቅም ነበረ። ይሄ መማሪያ ሆኖናል። ግብር ከፋዩ ማህበረሰብ ለታክስ ህግ ተገዢ መሆኑ በሀገር የገቢ እድገት ላይ ከሚያበረክተው አስተዋጽኦ ባሻገር ለግብር ከፋዩ የተሳለጠ ኢኮኖሚያዊ እንቅስቃሴ የጎላ አበርክቶ አለው። ተጠያቂነት የሚያስከትል ነገር ስለሆነ ተጠያቂነቶቹ ደግሞ ራሳቸው ይዘው የሚመጡት ኮንሲኮንሶች አሉ። ቅጣት፣ ወለድ ምናም የምንላቸው ነገሮች ተጨማሪ ነገሮች ስለሆኑ ህጎቻችንን በአግባቡ ማወቅ ይጠበቅብናል ብዬ አስባለሁ። የህግ ተገዢ መሆን ግብር ከፋዩን ከብዙ ነገር ይጠብቀዋል። ከቅጣትም፣ ከሌሎች አስተዳደራዊ እርምጃም ድርጅቱም ኪሳራና መሰል ነገሮች እንዲታደግ ያደርገዋል ማለት ነው። ዳረሃዊ እርምጃም ድርጅቱም ከኪሳራና መሰል ነገሮች እንዲታደግ ያደርገዋል ማለት ነው። ታክስ ለራስ ጥቅም የሚከፈል ነው። ለሀገር ደህንነት የሚከፈል ነው። ለሀገር ብልጽግና የሚከፈል ነው። ለማንም አይደለም ተመልሶ በምንኖርባት ሀገር ላይ መሰረታዊ የሆነ የልማት የስልጣኔ ስራ ለመስራት የሚያገለግል ነው ብሎ በራሱ ፈቃደኝነት ሊከፍል እንዲችል ማድረግ ውስ መሰረታዊ ነገር ነው። እንደምንገነዘበው ብዙዎቹ ሀገሮች ሰለጦ ነው ከተባለ በሀገራቸው ውስጥ የሚሰበስቡትን ታክስ ውጤታማ በማድረግ ብዙዎቹ ሀገሮች ከድህነት ወጡ ከተባለ ተገቢ የሆነ የፈንድ ብሔር ማለት ረበኒው ወይም ግብር በመሰብሰብ አካባቢያቸውን በማልማት ያመጡት እንደሆነ ይታመናል። በህግ የተቀመጡ ግዴታዎችና መብቶች አሉ። ስለዚህ ያንን በአግባቡ ከተወጣ በታክስ አዋጆቹ ላይ የተቀመጡት እነዚህ አስተዳደራዊ ቅጣቶች፣ የወንጀል ቅጣቶች የሚባሉት ነገሮች አይኖሩም ማለት ነው። ስለዚህ ተጨማሪ ወጪ አይኖረውም። በቅጣትም በወለድም የሚመጡ ተጨማሪ ወጪዎች አይኖሩትም። እንደዚሁም መልካም ስምን ያተርፋል። አሁን ከ2011 ጀምሮ ግብር ከፋዮቻችንን በህግ ተገዥነት ደረጃቸው እየመዘንን እውቅናን በሀገር አቀፍ ደረጃ እንደዚሁም በቅርንጫፍ ጽህፈት ቤት ደረጃ እንሰጣለን። ሰርተፍኬት ደረጃ ድረስ እናደርጋለን። እነዛ በሀገር አቀፍ ደረጃ በቅርንጫፍ ጽህፈት ቤት ደረጃ የምንሰጣቸው ሰርተፍኬቶች በየትኛውም ተቋማት ጋር ሄደው የተለያዩ የቢዝነስ ግንኙነቶችን ለማድረግ መልካም ስም ይሆናቸዋል ማለት ነው። ከዛ በዘለለ በመንግስት እነሱ በሚከፍሉ ታክስ ግብር ከፋዩ በሚከፍለው ታክስ የተለያዩ የተለያዩ የሀገሪቷ ዜጎች የስራ እድል የመፍጠር እንደዚሁም ህፃናትና እናቶች ትምህርት ቤት የማግኘት ህክምናን የማግኘት የተለያዩ ነገሮችን ይፈጥራልና ለዛ ሰው ትልቅ የአእምሮ እርካታን ይፈጥራል ማለት ነው ምክንያቱም መንግስት ከየትም አላመጣውም። ግብር ከፋዩ አልምቶ ሰርቶ በከፈለው ታክስ ነው እነዚህ ጉዳዮች እየተሰሩ ያሉት። ስለዚህ የኔ እጅ አለበት የሚለው በጣም ትልቅ ኩራት ይሆናል ማለት ነው። አንድ ሰው ግብር ሳይከፍል አምልጬ እኖራለሁ የሚል ከሆነ በጣም አደገኛ አስተሳሰብ ነው። በአንድም ሆነ በሌላ መልኩ ያልተከፈለ ግብር ትሬስ ተደርጎ በተለይ አሁን ደግሞ የምንኖርበት ዘመን የዲጂታል ዘመን ስለሆነ የምንሞክራቸውና የምናሰላስላቸው ማምለጫ መንገዶች የሚያዋጡን አይደሉም። ምናልባት ላለመክፈል ያደረግናት ትንሽ ገንዘብ ያልተፈለገ መስዋዕትነት ውስጥ ልትከተን ስለምትችል፣ ዜጎች አንደኛ መስዋዕትነት ውስጥ ስለሚከተን ብቻ ሳይሆን ያው የግብር ክፍያ በኋላ ለሀገር ልማት የሚጠቅም በመሆኑ የዜግነት ግዴታቸውን እንዲወጡ እላለሁ። የገቢዎች ሚኒስቴር ግብር ከፋዩ ማህበረሰብ ስለ ታክስና ጉምሩክ ህጎች በቂና የተሟላ ግንዛቤ እንዲኖረው በተለያዩ ጊዜያት ስልጠናዎችን ከመስጠት ጀምሮ የግብር ከፋዩን ግንዛቤ ለማሳደግ በሚረዱ ማህበራዊ ሚዲያዎች ጭምር መረጃዎችን የመስጠት ስራዎችን ይሰራል። የታክስ ባለስልጣኑ ልዩ ልዩ የሆኑ ግብር ከፋይን የታክስ ህጎችን ግንዛቤ እንዲያገኙ የሚያደርጉ ስራዎችን እየሰራ ይገኛል። ከነዚህ ውስጥ በዋነኛነት ተከታታይ ስልጠናዎችን በስሩ ላሉ ለመዘገባቸው ግብር ከፋዮች ትምህርት የመስጠት ነው። ይህንን ትምህርት በተደራጀ የማስተማሪያ ሰነድ ወይም ሞጁል በተለያዩ የታክስ አይነቶች እነዚሁም አፈጻጸማቸው ምን ይመስላል የሚሉ የተለያዩ ደንቦችን፣ መመሪያዎችን አካቶ እንዴት መፈጸም ይቻላል የሚል ሊያስተምር ግንዛቤ ሊያስጨብጥ የሚችል ትምህርት ይሰጣል። ከዛ በተረፈ ከአካላዊ ትምህርት በዘለለ የበይነ መረቦች ተጠቅሞ የተለያዩ የሚወጡ አዋጆችን ደንቦችን እዛ ላይ በማስቀመጥ ግብር ከፋዩ ላይ ተደራሽ እንዲሆን ይደረጋል። የገቢዎች ሚኒስቴር ቀደም ብሎ በተለያዩ ጊዜያት ሁሌም ከግብር ከፋይ ጋር ውይይት ያደርጋል፣ መድረኮችን ያዘጋጃል። ግብር ከፋዩ ደግሞ የበለጠ ስለ ግብር እንዲያውቅ ምክክር ያደርጋል። ከዛ የተነሳ የግብር ከፋይ ፍላጎት ታክሱን በአግባቡ ማወቅ እንዳለበት በተለይ ትልቅ ግብር ከፋዮች ጥያቄ ስለሚያነሱ 2013 ላይ መሠረታዊ የሆነ የታክስ የግብር ከፋዮች ታክስ ትምህርት የሚሰጥ አቋቋመ ማለት ነው። ይሄ ማለት በዳይሬክተር የሚመራ የስራ ክፍል በእያንዳንዱ ብራንች ላይ የገቢዎች ሚኒስቴር ያለበት ብራንች ላይ የግብር ከፋዮች ትምህርት የስራ ክፍል አቋቁሞ አደራጅቶ ማለት ነው። የስራ ድርሻ ሰጥቶ ስልጠና ለግብር ከፋይ እንዲሰጥ የማድረግ ስራ ላይ በተለያየ መልክ ፔሪዮዲካሊ ከስራዎቹ ጋር በተያያዘ አፈጻጸሞቹ በአመት እቅድ አፈጻጸሞቹ ከታክስ ከፋዮቹ ጋር ውይይት ይደረጋል። ይሄ አንዱ ነው። በዋናነት ግን ተማሪዎቹን ታክስ ከፋዮቹን ስራ አስኪያጆቻቸውን ኦዲተሮቻቸውን በመደበኛ በሆነ መልክ ታክስ አስተዳድሮ ስልጠና ይሰጣል፣ ያስመርቃል በባለሥልጣን መስሪያ ቤቱ በታክስና በጉሙሩክ ህግ ዙሪያ ያለን ግንዛቤ ለማዳበር የሚሰጠው ስልጠና ግብር ከፋዩ በታክስ ህግ ተገዥነት ላይ ያለውን ግንዛቤ በማሳደግ ከቅጣቶችና እንግልቶች ታድጎታል። ከዚህም ባሻገር የሚሰጠው ስልጠና ግብርን በፍላጎትና በእውቀት እንዲከፍል በማስቻል ለሀገር ገቢ እድገት በጎ ሚና እየተጫወተ ይገኛል። በተበታተነ አዋጆች፣ በተበታተኑ መመሪያዎች ላይ ያሉትን ነገሮች ኮምፓይል አድርጎ ታክስ ከፋዩ ማወቅ ያለበትን ነገር በተዋቀረ መልኩ ከሁሉም አቅጣጫ የሚያስጨብጥ ስለሆነ ብዙ እውቀት አግኝተንበታል ብዬ አስባለሁ። እኛ ለምሳሌ አሁን ደውለን እንጠይቃለን፣ በአካል መጥተን እንጠይቃለን። ይሄ ይሄ ነገር ምን ሊያመጣ ይችላል? እንዴት ነው መሄድ ያለብን? ምን ማድረግ አለብን? እንላለን ለምን አለማወቃችን ከጥያቄነት እንደማያለን ስለምናውቅ እንጠይቃለን ሞር ደግሞ አሁን ትሬኒንግ ወስደን እዛው ራሳችን ነገሮችን ሶልቭ ማድረግ እንችላለን ማለት ነው። የታክስ ህጎች ተፈጻሚ እንዲሆኑና ከኢኮኖሚው የሚመነጨው ገቢ ሀገር በሚገባ ማግኘት እንድትችል ማህበረሰቡ ለታክስ ህግ መከበር ተባባሪ ሊሆን የግድ ይላል። የትኛውም ዓለም ግብርና ታክስ ከሚሰበሰቡ ነገሮች ነው። ሀገር እንድታድግ እንድትለማ፣ ልዩ ልዩ የደህንነት ስራዎች እንዲሰሩ የሚደረገው ማለት ነው። ስለዚህ ይሄ በመደረጉ በጣም ነፃ የሆነ ዜጋ እንዲማር ይደረጋል። የተሻለ የጤና አገልግሎት ይኖረናል፣ የተሻለ መንገዶች ይኖሩናል። ብዙ ጠቀሜታዎችን እናገኛለን። ስለዚህ እኛ ደረሰኝ ጠየቅንም አልጠየቅንም ታክሱን እንከፍላለን። ስለዚህ ደረሰኝ ሳንጠይቅ ስንቀር ታክሱ እዛው ለግለሰብ የሚቀርበት ሁኔታ አለ። ነገር ግን ደረሰኝን ብንጠይቅ ታክሱ ተሰብስቦ ለጋራ ጥቅም የሚውልበት ሁኔታ ነው ያለውና በደረሰኝ አጠቃቀም ሂደት ውስጥ ትልቅ ሚናን መጫወት አለበት፣ መጠየቅ አለበት። ማህበረሰቡ ሲሸምት ደረሰኝ መጠየቅ ባህል እንዲያሳድግ ማድረግ ያስፈልጋል። ደረሰኝ የመጠየቅ ብሔራዊ ግዴታውም እንደሆነ ለከፈለው ክፍያ ተገቢ ደረሰኝ የመጠየቅ ጉዳይ ይከፍ እያለ ሲሄድ፣ ሻጮች ወይም አገልግሎት አቅራቢዎች ሁሉ ነገር በደረሰኝ የመነገድ ግዴታ ይጥልባቸዋል። የሀገር ኢኮኖሚ ግንባታ ሁሉም ዜጋ በየመስኩ የራሱን ጠጠር ካላኖረ በቀር በጥቂቶች የነቃ ተሳትፎና በጎነት የሚገነባ አይደለም። ለነገ የተሻለች ኢትዮጵያን ለመገንባት በሚደረገው እንቅስቃሴ የንግዱ ማህበረሰብ የሚያንቀሳቅሰው ኢኮኖሚ ከሚያመነጨው ገቢ ተገቢውን ግብር በወቅቱና በታማኝነት በመክፈል ራሱን ከህግ ተጠያቂነት ሊያድን ይገባል። ህግን አለማወቅ ከተጠያቂነት አያድንምና።